እንደምናላችሁ ውድ ቻናላችን ተከታታዮች ይህ በየጊዜው ወደ እናንተ የሚደርስላችሁ የንቃት ሰዓታችን ነው። ዛሬ ደግሞ በንቃት ፕሮግራማችን በፍቅር ዙሪያ አንዳንድ ሀሳቦችን እናነሳለን። ጠቃሚ እንደሚሆን አንጠራጠርም። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም የደውል ምልክቷን ተጭነው ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ አስቀምጡልን። አብራችሁን እንቆዩ። ፍቅር ስራን ይጠይቃል። አንድ ሰው እንዲህ ሲል ተናገረ። የዘመኑ አሳዛኝ ሁኔታ አንዳንድ ሰዎች እየተፋቀሩ አብረው ግን መሆን አለመቻላቸው፣ አንዳንድ ሰዎች ደግሞ አብረው ሆነው አለመፈቀራቸው ነው። የብዙ ሰዎችን ወቅታዊ ሁኔታ የሚገልጽ አባባል አይውላችሁ። በፍቅር በእጨኝነትም ሆነ በትዳር አብራችሁ ከሆናችሁ አይቀር ተፋቀሩ። ፍቅር ደግሞ በምብታት የሚመጣና በተአምር የሚቀጥል ጉዳይ አይደለም። ፍቅር የተጀመረ ግንኙነት በፍቅር እንዲቀጥል ስራን ይጠይቃል። በፍቅር የተጋመዱ ጥንዶች ትስስራቸውን አስመልክቶ ጥያቄዎችን ማንሳታቸው አይቀርም። አንዳንዱ ጥያቄ የሚሰነዘረው ለአፍቃሪ ሲሆን፣ ሌላው ደግሞ መልስ ከተፈቃሪ ይሻል። ከሚነሱት ጥያቄዎች መካከል አንደኛው የፍቅር ጥያቄ ነው። ራሳችንም በእርግጥ አፈቅራታለሁ፣ እሷስ ከልቧ ታፈቅረኛለች እንላለን። መነሻው ቢለያይም በደስታ መሃል ስንቅር የሚል ጥያቄ እንደመሆኑ ያስጠላል፣ ያስፈራልም። ፍቅርን መግለጽ መቻል ስጋትን ይቀንሳል፣ መሰጠትንም ያሳያል፣ እርካታን ያሳድጋል፣ መቃቃርን ይመክታል፣ ጤናማም ያደርጋል። ሁላችንም ፍቅርን የምንገልጽበት መንገድ አንድ አይደለም። ፍቅር በተግባቦት የሚለዋወጡት ስለሆነ የጋራ ቋንቋን ይፈልጋል። አሊያም ተግባሩ ሁሉ ግራ ያገባል፣ ቅራኔን ያስከትላል። ፍቅርን ስናስብ መጀመሪያ የሚመጡልን አዎንታዊ ቃላት ናቸው። በአዎንታዊና በተከሸኑ ቃላት ፍቅርን መግለጽ ግን በብቸኝነት ለኪነ ጥበብ ሰዎች በተለይም ለዘፋኞች የታጠረ አስመስሎታል። በአፍቃሪያን መካከል የሚነገር ቃል ምንም ቢጎላደፍ፣ ቅርርብና ትስስር የወለዱት እንደመሆኑ ዓለም አቀፋዊ ሽልማት ካገኙ የፍቅርን ጉርጉሮች የበለጠ ይከበራል። ተፈቃሪ ደግሞ ከማንም በበለጠ ጣፋጭ የፍቅር ቃላትን መስማት የሚፈልገው ከአፍቃሪ መሆኑን ማስተዋል ይኖርብናል። በአደባባይ ፍቅር ያውም የገበያ ፍቅር እንዲህ እየተነገረለት ባለበት ዘመን ፍቅርን በቃላት አለመግለጽ ጨዋነት አይደለም፣ ያስወቅሳል። ብዙዎቹ ሰዎች የኔ ቆንጆ፣ በጣም ነው መውድሽ፣ ታኮርኛለሽ ማለት ይተናነቃቸዋል። ተሳክቶላቸው ከተናገሩም ከልብ ሳይሆን በሽምደዳ የተጠኑ የሚመስሉ ቃላቶችን ያዘንባሉ። አይኖቻቸው የፍቅራቸውን ስስት፣ ድምፃቸውን በአድናቆት መዋጠን አያሳይም። ተወደኛለህ ተብሎ ሲጠየቅ ስንቴ ልንገርሽ ማለት የሚዳዳም አለ። አንዳንድ ተፈቃሪያን ደግሞ ለቃላት እንብዛም ስፍራ የላቸውም። የፍቅር ቋንቋቸው ከቃላት ይልቅ አካላዊ ንክኪ ይሆናል። እኒህ ተፈቃሪያን ሌሊቱን ሙሉ አምጠን ከወለድ ነው የፍቅር ስንኝ ይልቅ ተጠግተን እንድናቅፋቸው ይመርጣሉ። በአካላዊ ንክኪ ዙሪያ የተደረጉ ጥናቶች ሌላውን ሰው መንካት በባህሪ ላይ አዎንታዊ ተጽዕኖ እንደሚያሳርፍ፣ እይታን በሚፈለገው አቅጣጫ ለመቅረጽ ሚና እንዳለው፣ ከቃላት ባሻገር የሚደረጉ ተግባቦቶችን እንደሚያቀል፣ ጥልቅ ትስስርንም እንደሚፈጥር ያመለክታሉ። እኒህ ተፈቃሪያን ልባቸው የሚረሰርሰው ስንጠጋቸው ነው። መታቀፍ፣ መሳም፣ እጃቸውን ማፍተልተል፣ ትከሻቸውን ማሳጅ መደረግ ይፈልጋሉ። ምርጫቸው ይህ ሲሆን ተጠግተን ልናቅፋቸው፣ ትከሻቸውን ጨበጥ ጨበጥ ልናደርጋቸው፣ እጃቸውን ልናፍተለትል እንዲሁም ልንላፋቸውን ጭምር እንችላለን። ፍቅርን የሚያሳዩ ተግባሮችን መስራት፣ የፍቅር ንግግሮችን መናገር፣ ለአጋር መጠንቀቅ፣ ፍቅርን መፍታት፣ መወያየት፣ ማቀድ ምናምን የሚባሉ ስራዎችም አሉ። ምናልባት እንፋቀራለን ነገር ግን አብረን አይደለንም የምትሉ ከሆነ ይህም ሁኔታ ስራ እንደሚጠይቅ አትርሱ። ይህ ሁኔታ የተከሰተው ከጋብቻ በኋላ በመጣ መለያየትም ሆነ የተጀመረው የፍቅር ግንኙነት ወደፊት ለማራመድ ከማቃት ይሁን ስሌት፣ ያው ነው በሚገባ መተዋወቅ፣ ወደፊት አብሮ የመሆንን እቅድ አብሮ መንደፍ በየጊዜው ወደ አብሮነት ለመምጣት አንድ ተግባራዊ እርምጃን መራመድ ምናምን የሚባሉ ስራዎችም አሉ። ውድ የቻናላችን ቤተሰቦች፣ ፍቅር ስራን ይጠይቃል የሚል ሐሳብ አንስተን ካነበብነው አጋራ ናችሁ። በቀጣይ በሌሎች ሐሳቦች ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውን ማየት አስተያየቶች ደግሞ በኮመንት መስጫው ስር ያስቀምጡልን። እናመሰግናለን።